በምሽቱ ጨዋታ ቼልሲ አያክስን አምስት ለአንድ በሆነ የሰፊ ውጤት ማሸነፍ ችሏል። ቼልሲ ዛሬ ምሽት አያክስን ሲገጥም ሁለት መቶኛ የአውሮፓ ቻምፒየንስ ሊግ ጨዋታውን ነበር ማከኖን የቻለው። ሆኖም በዚህ ታሪካዊ ጨዋታ ላይ ወሳኝ የሆነ ሶስት ነጥብ ይዞ ከስታንፎርድ ብሪጅ ወጥቷል። ከዚህ ባለፈ ጨዋታው ላይ ብዙ አስገራሚ ነገሮችን ተመልክተናል። ሶስት የፍጹም ቅጣት ምቶዎች፣ አንድ ቀይ ካርድና በርካታ ግቦችንም እዚህ የጨዋታ መራ ግብር ላይ ስንመለከት ነበር። ጨዋታው እንዴት ነበር? ቼልሲስ ይህንን ጨዋታ እንዴት ባለ መንገድ ነው ያሸነፈው? የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት ታራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው አንዱ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ላይክ በማድረግ ፕሮግራሙን እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ አውሮፓ ቻምፒዮንስ ሊግ ጨዋታዎች ዛሬም ሲቀጥሉ፣ ቼልሲ ከአያክስ በጉጉ ሲጠበቅ የነበረው የጨዋታ መርሃ ግብር ነበር። እዚህ ጨዋታ ላይ ቼልሲዎች በሰፋ የጎል ልዩነት ጨዋታውን አሸንፈዋል። ያው ቀድሞ እንደተገመተው ነበር። ከጨዋታ በፊት በነበረን የፕሪማች ዳሰሳ ላይም እንደተናገርኩት ቼልሲ በነኦፕታም ሳይቀር የ72 በመቶ የአሸናፊነት ግምት ይዞ ነበር ወደ ሜዳ የገባው። አያክስ ጥሩ ጊዜን እያሳለፍ አልነበረም። ከዛ ባለፈ ደግሞ ቼልሲም በጥሩ መንገድ ላይ በጥሩ የማሸነፍ ሂደት ላይ ይገኛል። ያመሆኑን ተከትሎ ይህንን ጨዋታ የማሸነፍ ግምት የተሰጠው ለቼልሲ እግር ኳስ ክለብ ነበር። ዛሬም የሆነውና በምሽቱም ጨዋታ ላይ የተመለከት ነው። ከግምቱ የተለየ ነገር አልነበረም። ቼልሲ በጣም በጥሩ እንቅስቃሴ ጨዋታው ላይ አምስት ግቦችን በማስቆጠር ማሸነፍ ችሏል። እዚህ ጨዋታ ላይ ምን አይነት ነገሮች ነበሩ የሚለውን ደግሞ እዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ ይሄ ጨዋታ በተለይም ደግሞ ለሰማያዎቹ ለቼልሲዎች የማሸነፍ ሞመንታቸውን እንዲያስቀጥሉ በተከታታይ ጨዋታዎች ላይ ቼልሲዎች እንደተመለከትነው እያሸነፉ ይገኛሉ። ቤኔፊካን ያሸነፉበት ከዛ ባለፈ ደግሞ ሊቨርፑልን እና ባለፈው ኖቲንግሃም ፎረስትን ያሸነፉባቸው ተከታታይ ድሎች ክለቡ ወደ ጥሩ የማሸነፍ ሜንታሊቲ እንዲመለስ ያደረገው ነበር። ዛሬ ደግሞ በተከታታይ ለአራተኛ ጊዜ ያሸነፉበት የጨዋታ መርሃ ግብር ሆኖ ጨዋታው በዚህ መንገድ ተጠናቋል ማለት ነው። ለቼልሲ ይህንን ጨዋታ ማሸነፋቸው የሚሰጣቸው ጠቀሜታ ቀላል የሚባል አይደለም። ምሽቱ ላይም ደግሞ ያንን ፐርፎርማንስ ነው በደንብ ያሳዩት የቼልሲ ታዳጊዎች። ምን አይነት ፐርፎርማንስ እንዳላቸው አሰልጣኝ ኢንዞ ማሬስካ ደግሞ ለእነዚህ ታዳጊዎች አሁንም አሁንም እድል በሰጡ ቁጥር ምን ያክል እነዚህ ታዳጊዎች ለቼልሲ ለመጫወት ብቁ እንደሆኑ ከነዚህ ታዳጊዎች ገና ብዙ እንደሚጠበቅ በሜዳ ላይ በደንብ ያንን እየተመለከትን እንገኛለን። የነ ማርክ ጊዩ፣ የነ ቴሪክ ጆርጅ፣ የነ ኤስቴቫው በጣም አስገራሚ እንቅስቃሴ ቼልሲን በጨዋታው ላይ አሸናፊ ሆኖ እንዲወጣ አድርጎታል ማለት ነው። ቅድም እንዳልኩት ቼልሲ በታሪኩ ሁለት መቶኛ የቻምፒየንስ ሊግ ጨዋታውን ነው ማከናወን የቻለው። ግን ደግሞ በጣም ብዙም ሳይጨነቅ ሳይቸገር በቀላሉ ነው አያክስን አሸንፎ ከዚህ ጨዋታ ወሳኙን ሶስት ነጥብ ይዞ የወጣው። እዚህ ጨዋታ ላይ በተለይም በባለፈው ከነበረው ከፕሪሚየር ሊጉ አሰላለፍ የበርካታ ተጫዋቾችን ለውጥ አሰልጣኝ ኢንዞ ማሪስካ በማድረግ ወደዚህ ጨዋታ ተጫዋቾቻቸውን አሰልፈዋል። እሳቸውም ቅጣት ላይ ነበሩ። ቅጣታቸውን ጨርሰው ነው በዚህ ጨዋታ ላይ የተመለከት ናቸው ዌስሊ ፎፋና ቶሲን አራራ ቢዮ እንዲሁ ደግሞ ሞይሰስ ካይሴዶ እዚህ ጨዋታ ላይ ተመልክተናቸዋል። ከዛ ባለፈ ደግሞ በክረምቱ የዝውውር መስኮት ከአያክስ ወደ ቼልሲ የመጣው ዮረል ሀቶም ደግሞ በዚህ ጨዋታ ላይ በቋሚ 11 ቦታ ላይ ጀምሮ ተመልክተነዋል። የቀድሞ ክለቡን የገጠመበት ምሽት ነበረ። ፊሊፕ ጆርገንሰን የቡድኑ ግብ ጠባቂ ነበር። ከዛ ባለፈ ፋኩንዶ ቦናንቴ፣ ሮሜዮ ላቪያ፣ ኤንዞ ፈርናንዴዝ፣ ጀሚ ጊተንስ፣ ማርክ ጊዩ እና እንዲሁ ደግሞ ኤስቴቫኦ ዊሊያን በቋሚ 11 ውስጥ በቼልሲ በኩል የጀመሩ ተጫዋቾች ናቸው። እንግዲህ የበርካታ ተጫዋቾችን ቅያሬ አድርገዋል ብለን ስንል ኦልሞስት ሙሉ ለሙሉ በሚባል ደረጃ ነው ይህንን የጨዋታ አሰላለፍ አሰልጣኙ ቀይረው ወደ ሜዳ የገቡት። በእርግጥ ኤንዞ ማሬስካም ልክ ጨዋታው ከተጠናቀቀ በኋላ ከቲኤንቲ ስፖርት ጋር ቆይታ አድርገው ነበረ። ስለ ሮቴሽን ምን ይላሉ ወይ ደግሞ ተጫዋቾችን እያፈራረቁ ስለ መጫወት ምን አይነት ሀሳብ አለት የሚል ጥያቄ ቀርቦላቸው ነበርና እሳቸውም የተናገሩት ሲዝኑ ረጅምም ስለሆነ እና ደግሞ ዲማንድ የሚያደርገው ሲዝኑ የሚጠብቅባቸው ነገር በጣም ብዙ ስለሆነ ተጫዋቾችን እያፈራረቁ የሚያጫውቱት ለዛ እንደሆነ ሲናገሩ ነበር። ለምሳሌ በባለፈው በኖቲንጋም ጨዋታ ላይ ሮበርት ሳንቼዝ ነበር፣ ዛሬ የለም። ሪሲ ጀምስ፣ አቼምፖንግ፣ የነ ኩኩረያ እንዲሁ ደግሞ ከዛ ባለፈ የነ አንድሬ ሳንቶስ፣ የነ ፔድሮ ኔቶ፣ የነ ጋርናቾ በዚህ ጨዋታ ላይ አልተሰለፉም ነበር እና የአስር ተጫዋቾችን ለውጥ አድርገው ነው ወደ ሜዳ የገቡት። ምን ያክል በዚህ ጨዋታ ላይ ሙሉና የተቀየረ አሰላለፍ ይዘው ወደ ሜዳ እንደገቡ በዚህ መረዳት ይቻላል። እና ጨዋታውንም የጀመሩት እንዲህ ባለው መንገድ ነበረ። ያው ቼልሲ በዚህ የጨዋታ መራግበር ላይ ርሊ ነው ጎል ሲያስቆጥር የተመለከትነው። በተለይም ደግሞ በመጀመሪያዎቹ ደቂቃዎች ላይ ክለቡ ጎል ለማስቆጠር ሲሄድ የነበረበትን ጥረት ተመልክተናል። ማርክ ጊዩ 18ኛው ደቂቃ ላይ ጎል ማስቆጠር የቻለ ተጫዋች ነው። እንደምታውቁት ማርክ ጊዩ ወደ ሰንደርላንድ ካቀና በኋላ በሰንደርላንድ እግር ኳስ ክለብ እንደሚጫወት ነበር ሲገለጽ የቆየው። በኋላ ግን የሊያም ዴላፕ መጎዳት እና ደግሞ የኒኮላስ ጃክሰን ወደ ስብስቡ እንደማይመለስ መገለጽ ለማርክ ጊዩ እድል እንዲሰጠውና ከሰንደርላንድ ወደ ቼልሲ ያንን ውል አቋርጦ ተመልሶ እንዲመጣ የተደረገበትን ሂደት ተመልክተናል። ግን ደግሞ ማርክ ጊዩ በጣም በአስፈላጊ ሁኔታ ለቼልሲዎች ምን ያክል ጠቃሚ ተጫዋች እንደሆነ የተመለከትንበት ነበረ። አስራ ሰባተኛው ደቂቃ ላይ እንግዲህ ቴይለር በሰራው ጥፋት ምክንያት የክለቡ አምበል ወይም ካፕቴን ኬኒስ ቴይለር በሰራው ጥፋት ምክንያት በቫር ከታየ በኋላ በቀይ ካርድ ከሜዳ ወጥቷል። ሲሪየስ ፋውል በተባለው ማለት ነው። ከዛ በኋላ ቼልሲዎች በተከታታይ ነው ጎሎችን ያስቆጠሩት። በተለይም ደግሞ በ27ተኛው ደቂቃ ሞይሰስ ካይሴዶ ግብ ያስቆጠረበትን አስገራሚ ሂደት ተመልክተናል። በእርግጥ ከዛ በኋላ በማይሰር ዩናይትድ በፕሪሚየር ሊግ ሲጫወት የምናውቀው ወት ወይክ ሆርስት በፍጹም ቅጣት ምት ጎል አስቆጥሮ አያክሶችን ሁለት ለአንድ እንዲሆኑ ወደ ጨዋታው እንዲመለሱ አድርጓቸው ነበር። ኤንዞ ፈርናንዴዝ በ45ተኛው ደቂቃ በፍጹም ቅጣት ምት ከዛ ደግሞ ከእንደገና የመጀመሪያው አጋማሽ ሊያበቃ ሲል ኤስቴቫኦ በፍጹም ቅጣት ምት ሌላ ተጨማሪ ጎል ማስቆጠር ችሏል። ከዛ ሁለተኛው አጋማሽ ከተጀመረ ከጥቂት ደቂቃዎች በኋላ ቴሪክ ጆርጅ ደግሞ የመጨረሻዋን ጎል አስቆጥሮ ቼልሲ በአምስት ግቦች አያክስን አሸንፎ መውጣት ችሏል ማለት ነው። እንግዲህ እዚህ ጨዋታ ላይ አምስቱም ጎል አስቆጣሪዎች የተለያዩ ተጫዋቾች ናቸው። አንደኛው ጥሩ ነገር ይሄ ነው። ከዛ ባለፈ ግን ግብ አስቆጣሪዎቹን ስትመለከቱ ዛሬ ቼልሲ አዲስ ታሪክ ያስመዘገበበት ሆኖ ተመልክተናል። ማርክ ጊዩ 19 ዓመቱ ነው። ኤስቴቫ ዊሊያን 18 ዓመቱ ነው። ቴሪክ ጆርጅ ደግሞ 19 ዓመቱ ነው እና ቼልሲ በአንድ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ሶስት ታዳጊዎች ግብ በማስቆጠር ለመጀመሪያ ጊዜ ታሪክ የተሰራበት ጨዋታም ሆኖ አልፏል እና ታዳጊ ተጫዋቾቹ እንግዲህ ምን ያክል በርካታ ግቦችን እያስቆጠሩ እንደሚገኙ በተለያዩ ጨዋታዎች ላይ እየተመለከትን እንገኛለን። ሶ አሰልጣኙ ኤንዞ ማሬስካ በተለይ ደግሞ ለእነዚህ ታዳጊ ተጫዋቾች የሰጧቸው እምነት የጣሉባቸው እምነት በመጨረሻም ተጫዋቾቹን እንዲወዳለው ወደ ተሻለው ደረጃ እንዲመጡ ክለቡን ደግሞ በተሻለው ደረጃ እንዲጠቅሙ ያደረጋቸው ሆኖ ተመልክተናልና ውጤታማነታቸው እጅግ በጣም የሚያስገርም እንደነበር ነው የምሽቱ ጨዋታ በደንብ በግልጽ ያሳየው። ይህንን ጨዋታ ካነሳን ግን ኤስቴቫኦን አለማንሳት አይቻልም። ኤስቴቫኦ በዚህ ጨዋታ ላይ እጅግ በጣም የሚያስገርም ምሽትን ነው ከእንደገና ማሳለፍ የቻለው። ተጫዋቹ ልክ ወደ ቼልሲ ሲመጣ በጣም ብዙ ሀሳቦች ሲሰጡ ነበረ። እኔም ፕሮግራም ሰርቼበታለሁ፣ ገና ክለቡን ከመቀላቀሉ በፊት ምን አይነት አቅም አለው፣ ምን አይነት ፕሮፋይል አለው የሚለውን ጉዳይ። ከዛ ደግሞ በባለፈውም ሌላ አንድ ፕሮግራምም ሰርቻለሁ፣ ተጫዋቹ ከዚህ በኋላ በቋሚ 11 ውስጥ በተደጋጋሚ ጊዜ እንደምንመለከተው፣ ምክንያቱም የነኮል ፓልመር ጉዳት ለዚህ ተጫዋች በር ከፋሽ እንደሆነ ሳነሳ ነበር እና በተደጋጋሚ ጨዋታዎችም ላይ ያየን እንዳለ ነው፣ በቋሚ 11 ወደ ሜዳ እየገባ ይገኛል። ልክ ደግሞ ቤስት ኢለቨን ውስጥ ሲገባ በጣም የሚያስገርም ብቃት እያሳየ ነው። እንደው በጨዋታው ላይ አንድ ጎል ብቻ አስቆጠረ እንጂ ሌሎች በጣም ብዙ ሙከራዎችንም ሲያደርግ ነበር በዚህ ጨዋታ ላይ ስንመለከት እንደነበረው እና ይሄ ደግሞ ምናልባትም አሁን ባለው የቼልሲ ፐርፎርማንስ ተጫዋቹ ምን ያክል ጥሩ ደረጃ ላይ እንደሚገኝ በደንብ የሚያሳይ ሆኗል እና በአለም የክለቦች ዋንጫ ላይ እንግዲህ በፓልሜራስ መለያ የመጨረሻ ጨዋታውን ካከናወነ በኋላ ወደ እንግሊዙ ክለብ ነበር ቼልሲ የመጣው። አሁን ተጫዋቹ 18 ዓመቱ ላይ ነው የሚገኘው፣ ግን ደግሞ አንዳንዴ ሜዳ ላይ የሚሰራቸው ነገሮች ያሉት ኳሊቲዎች በትልቅ ክለብ ደረጃ እንደመጫወቱ መጠን ከዚህ እድሜ ብዙ የምንጠብቁት ነገር አይደለም፣ እንግዳ ነገር ነው የሚያሳየው እና ኳስ ሲገፋ ወይም ድሪብል ሲያደርግ ያለምንም ፍርሃት ነው ኳሶችን ሲያቀብል፣ በጣም በኮንፊደንስ በራስ መተማመን ነው እንዲሁ ደግሞ መስመሮች ላይ ሩጫዎችን ያደርጋል፣ ስፔሶችን ያጠቃል እና በመጀመሪያዎቹ ደቂቃዎች ላይ እንኳን ምን አይነት ሙከራዎችን ሲያደርግ እንደነበረ ተመልክተናል። እና እንደው ተገልብጦም ሙከራ ለማድረግ አያክሶችንም ለማስጨነቅ ሲጠር የተመለከትንባቸው አጋጣሚዎች ነበሩ። ስለዚህ እንዲህ ባሉት ጨዋታዎች ላይ አሁንም ኤስቴቫው ውጤታማነቱን እያሳየ መሆኑን ተከትሎ ለቼልሲዎች የነ ኮል ፓልመር አለመኖር ሌሎች ተጫዋቾችን በጉዳት ምክንያት እንኳን ባይኖሩ ኤስቴቫኦ በስብስብ ውስጥ ስላለ በደንብ ለቡድኑ ተጨማሪ አማራጭ መሆን እንደሚችል በነዚህ በተሰለፈባቸው ጨዋታዎች ላይ በደንብ በግልጽ እያሳየ ነው የሚገኘው። እንግዲህ እስካሁን ድረስ ባለው ክሮሶችን በማድረግ እንዲሁ ደግሞ ሙከራዎችን በማድረግም የተለያዩ ተጫዋቾችን ልናነሳ እንችላለን። አሁን ለምሳሌ ሙከራ የሚያደርጉ በአንድ ጨዋታ ላይ በርካታ ሙከራዎችን የሚያደርጉ ተጫዋቾችን እንመለከታለን። የጋላታሳራዩ ቬክተር ኦስሜሄን ከቦዶ ግሊምት ጋር በተደረገው ጨዋታ ላይ ዘጠኝ ሙከራዎችን አድርጓል። እንዲሁ ደግሞ የሪያል ማድሪዱ ኬሊያን ኤምባፔ ከማርሴይ ጋር በተደረገው ጨዋታ ላይ አስር ሙከራዎችን ሲያደርግ ተመልክተናል። እና ግን በጣም በሚገርም ሁኔታ በዚህኛው ጨዋታ ላይ ደግሞ ኤስቴቫው ጥሩ ሙከራዎችንም ሲያደርግ እንደነበር ነው የተመለከትነው። እና ስምንት ሙከራዎችን እዚህ ጨዋታ ላይ ተጫዋቹ ሲያደርግ ተስተውሏል። አርባ ሶስት ኳሶችን አቀብለዋል እንዲሁ ደግሞ ሁለት ፕሮግረሲቭ ፓሶች ነበሩት ከዛ ባለፈው ደግሞ እንደዚሁ አምስት የመከላከል አክሽኖችን ወስዷል እንዲሁ ደግሞ በማጥቃት ሲኩዌንሶች ላይ አስር ጊዜ ተሳትፎው አድርጓል አስራ ሶስት ደግሞ በቢልዳፕ ላይ የተሳተፈባቸው የማጥቃት ሂደቶች ነበሩ ና ኤስቴቫው ምን ያክል በእነዚህ የጨዋታ ቁጥራዊ መረጃዎች እንኳን እንደምንረዳው ጨዋታው ላይ ምን ያክል ጥሩ እንቅስቃሴ ሲያሳይ እንደነበረ በደንብ በግልጽ የሚያሳይ ነው አሰልጣኝ ኤንዞ ማሬስካ ጨዋታው ካበቃ በኋላ ሲናገሩ አብዛኞቹን ታዳጊዎች ብትመለከቷቸው ይሄ ልክ የሆነ አንድ ጨዋታ ላይ ጥሩ ነገር ሲያሳዩ በቃ እኛውን የተሻልነን ጥሩ ደረጃ ላይ ደርሰናል፣ በቃ ከፍታው ላይ ነን ብለው ያስባሉ። ነገር ግን ኤስቴቫው በፍጹም እንደዚህ አይነት ተጫዋች አይደለም። ኤስቴቫው ጋር እንደዚህ አይነት ፐርሰናሊቲ የለም። በጣም ፖላይት ነው እና ደግሞ በጣም ዝቅ ብሎ መስራት የሚፈልግ ትህትና ያለው በፀባይ ደግሞ በሜዳ ላይም ከሜዳም ውጭ በጣም መልካም ስነ ምግባር ያለው ተጫዋች ነው ብለው ተጫዋቻቸውን ሲያሞግሱት ነበረ። እና እንግዲህ ከነዛ ጋር በማነጻጸር አንድ ጨዋታ ላይ ምርጥ ሲሆኑ ራሳቸውን እንደሚኮፍሱት ታዳጊዎች ሳይሆን ሜዳ ላይ ጥሩ ፐርፎርማንስ አሳይቶ አሁንም ግን የበለጠ ለመማር የበለጠ ራሱን ለማሻሻል ዝግጁ የሆነ ተጫዋች ነው ብለው አሰልጣኙ ሲያነሱለት ነበር። በስቴቫውም በኩል እየተመለከት ነው ምሽቱን እንዲህ አይነቱን ፐርፎርማንስ ነው እና እጅግ በጣም የሚያስገርም ጥሩ እንቅስቃሴንም ደግሞ ያሳየበት እንደነበረ በኤስቴቫኦ ዊሊያን በኩል ተመልክተናል። እንግዲህ ቀጣይ ደግሞ የሚጠበቁ በጣም ብዙ አይነት ሁኔታዎች ይኖራሉ። አሁንም በዚህ ሞመንተሙ፣ በዚህ ጥሩ ብቃቱ እንዲቀጥልና ራሱን እንዲያሻሽልም ደግሞ ይጠበቅበታልእና ና ይሄ ጨዋታ በተለይም ደግሞ ለኤስቴቫኦ ዊሊያን የበለጠ ምሽቱ ላይ ጥሩ ፐርፎርም ያደረገበት ራሱን ያሳየበት እና ደግሞ አሁንም ለቼልሲ ተጨማሪ ጨዋታዎችን ቢያደርግ በጥሩ ብቃት መጫወት እንደሚችል በደንብ ያሳየበት ስለመሆኑ በእነዚህ ሁኔታዎች መመልከት እንችላለን። ከዛ ባለፈ ግን ጨዋታው ድራማዎች የነበሩት ነበረ። ዝናባማ አየርን ተመልክተናል፣ ዝናባማ የአየር ጠባይን ተመልክተናል። እና ደግሞ ተጫዋቾቹ በተለይም ዝናቡን ተከትሎ አጫወታቸውን አዳብት ማድረግ ወይም መላመድ ይጠበቅባቸው ነበር። ሸርተቴ ሲወርዱ፣ ሌላ ጊዜ በደረቅ ሜዳ ላይ ሲጫወቱ ከሚታየው የተለየ ታክሎችን ነበረ ሲወርዱ የምንመለከተው ለምሳሌ የታይለር ቦናንቴ ላይ የወረደውን ሸርተቴ ብትመለከቱት ቀይ ካርድ ያሰጠው ሸርተቴ ማለት ነው እጅግ በጣም የሚያስገርም ነው ከበድ ያለ ጥፋትም ነው የሰራበት ቀይ ካርድ መሰጠቱ ምንም የሚያጠራጥር አይደለም አንድ ቀይ ካርድ የተመዘገበው ሶስት የፍጹም ቅጣት ምቶች የሚተሰጡበትን ሁኔታ እንግዲህ በአንድ አርባ አምስት ደቂቃ ነው እነዚህ ሁሉ ነገሮች የተፈጠሩትና ታይለር ለምሳሌ ቀይ ካርዱን ባየበት አጋጣሚ ላይ በቃ ሙሉ በሙሉ ኮንትሮሉ ሉዝ አድርጎት አቶት ነበር። ቀጥታ ነው ስላይድ ታክል ወርዶ ተጫዋቹ ላይ ያንን ጥፋት የሰራው። በኋላ ቢጫ ካርድ ነበር የተሰጠው። ነገር ግን የእለቱ የመሀል ዳኛ ሁኔታውን ከተመለከቱ በኋላ ያንን ውሳኔያቸውን ቀልብሰው በቪኤአር ከተመለከቱ በኋላ ለተጫዋቹ ቀይ ካርድ ሰጥተውታል ማለት ነው። ከዛ ውጭ ደግሞ እንደዚሁ የነ ቶሲን አዳራ ቢሆን እንቅስቃሴዎችንም ጭምር ስንመለከት ነበረ በኋላ ላይ የፍጹም ቅጣት ምት የተሰጠበት አጋጣሚ ማለት ነው። ስለዚህ ጨዋታው ላይ በተለይም ደግሞ ብዙ አይነት ፋውሎች፣ ብዙ አይነት አስገራሚ ሁኔታዎችንም ጭምር ስናይ ነበረ እና ይሄኛው የመጀመሪያው አጋማሽ ደግሞ ብዙ ድራማዎችንም ጭምር የተመለከት ነበር ነው። ሶስተኛው የፍጹም ቅጣት ምት የተሰጠበትንም ሁኔታ ደግሞ ስናየው እንደው በጣም ይሄ ስንፍና የታየበት ወይ ደግሞ ፋውሉ ለመስራት ተጫዋቹ ዮሪ ባስ የሄደበትን ሁኔታ ተመልክተናል። ከኋላ ገብቶ ነው እንግዲህ ኤስቴቫው ላይ ያንን ጥፋት የሰራው እና ምናልባት ኬርለስ ምንለው አይነት ጥፋት ይመስላል። የተሰሩትን ጥፋቶች ብታዩ ኤንዞ ፈርናንዴዝም ላይ ኤስቴቫኦም ላይ የተሰሩትን ጥፋቶች ብታዩ ተመሳሳይ አይነቶችን ሁኔታዎች ነው የምንመለከተው እና ራሱ ደግሞ ያንን የፍጹም ጣት ምት ወደ ግብነት ቀይሮታል። የመጀመሪያው አጋማሽ በጣም ኮንትሮቨርሲ የበዛበት ይሄ አነጋጋሪ ነገሮች የበዙበት ተጫዋቾች አንዳንዴ ግዴለሽ በሆነ መንገድ የወሰኗቸው ውሳኔዎች ደግሞ ዋጋ ያስከፍላቸው እንደነበረም ጭምር አይተናል ከዚህ ከዝናቡ እና ደግሞ የአየሩ ጠባይ ከፈጠረው ጫና ባሻገር ማለት ነው። ከዛ ውጭ ግን ደግሞ ቼልሲ ቅድም እንዳልኩት ሁለት መቶኛ ጨዋታውን ያከናወነውና አንድ ትልቅ ታሪክ በሴንቸር የሚነሳ ትልቅ ታሪክን ያስመዘገቡበት እንደሆነ ማንሳት ይቻላል። ምክንያቱም ሁለት መቶና ከዛ በላይ ጨዋታዎችን በቻምፒየንስ ሊግ ካደረጉ ክለቦች ተርታ ነው መሰለፍ የቻለው። እስካሁን ድረስ እንግዲህ በዚህ በአውሮፓ ቻምፒየንስ ሊጉ ወይም ደግሞ ዩሮፒያን ካፕ በሚባለው ውድድር ላይ በርካታ ጨዋታዎችን በማድረግ ሪያል ማድሪድ ነው ቀዳሚው ክለብ። አምስት መቶ አራት ጨዋታዎችን አድርጓል። ዋንጫ በማንሳትም የክለብ ክለብ ቀዳሚ ነው። ባየር ሚዩኒክ በአራት መቶ አምስት ጨዋታዎች ሁለተኛ ደረጃ ላይ ይገኛል። ባርሰሎና በሶስት መቶ ሀምሳ ጨዋታዎች ሶስተኛ፣ ዩቬንቱስ አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ቤኔፊካ ስድስተኛ፣ ኤሲ ሚላን ሰባተኛ፣ ፖርቶ ስምንተኛ፣ ሊቨርፑል ዘጠነኛ፣ ኢንተር ሚላን አስረኛ፣ አያክስ የዛሬው ተጋጣሚ ማለት ነው 11ኛ ደረጃ ላይ ተቀምጧል አርሰናል በ214 ጨዋታዎች 12ኛ ደረጃ ላይ ሲቀመጥ ዛሬ 200ኛ ጨዋታውን ያከናወነው ቼልሲ ደግሞ 3ኛ ደረጃ ላይ 13ኛ ደረጃ ላይ ተቀምጧል ማለት ነው 200 ጨዋታዎችን በማከናው እና እንግዲህ በዚህ በአውሮፓ ቻምፒየንስ ሊግ ታሪክ ከማይዘነጋቸው ቡድኖች መካከል አንዱ ለመሆን የበቃ እግር ኳስ ክለብ ነው ምክንያቱም ብዙ ጨዋታዎችን በማከናወን በርካታ ጨዋታዎች ላይ በመሳተፍ ቼልሲ እንግዲህ ቁጥሩን የበለጠ ከፍ እያደረገ መምጣት ችሏል። ከዚህ ቀደም ደግሞ የቻምፒየንስ ሊግ ዋንጫን ማሸነፉም ይታወስ ነው። በ2012 እና ከዛ በኋላ በ2020 በነዛ ዓመታት ላይ በዲማቲዮ አሰልጣኝነትና እና በቶማስ ቱኸል አሰልጣኝነት ባየር ሚኒክና ማንቸስተር ሲቲን በማሸነፍ ዋንጫ እንዳነሱ ይታወሳል። ከሁለት የውድድር ዓመታት በኋላ ቼልሲ ወደ ውድድር ሲመለስ ደግሞ እንዲህ ባለው ጥሩ ፐርፎርማንስ ነው እየተመለሰ የሚገኘው የቼልሲን ማጥቃት በተመለከተ ግን ቅድም እንዳልኩት የአስር ተጫዋቾችን ለውጥ አድርገው ነው አሰልጣኙ ወደ ሜዳ የገቡት። ታዲያ እንግዲህ በሁለቱ መስመሮች ላይ ኤስቴቫኦ እና ጄሚ ጊቴንስን ነው አሰልጣኙ ያስጀመሩት። ሁለቱም በጣም ጥሩ ፐርፎርማንስ ያሳዩበት ምሽት እንደነበረ ጨዋታው ላይ በደንብ በግልጽ ተመልክተናል። በሁለቱ መስመሮች ላይ ሲያደርጉ የነበሩት ማጥቃት፣ አሲስቶቹ፣ ጎሎቻቸው በጣም ጥሩ ነበሩ እና ለእነዚህ ታዳጊዎች ኤንዞ ማሪስካም ልክ ጨዋታው ካለቀ በኋላ ሲናገሩ አካዳሚያችን ያፈራቸው ጥሩ ጥሩ ተጫዋቾች አሉ፣ ስለዚህ ለነዛ ተጫዋቾች ድል የምንሰጠው የበለጠ ትረስት ስለምናረጋቸው ነው፣ በነዛ ተጫዋቾች ላይ እምነት ስላለን ነው የሚል ሀሳባቸውን ነበር እየሰጡትና ያንዳንዱ ጨዋታ ላይ በተለይ እነዚህን ተጫዋቾች መመልከት በቼልሲ በኩል እጅግ በጣም የሚያስገርሙ ነገሮች እንደሆኑ ነው የተመለከተን የምንገኘው። ጠዋት ላይ በነበረን ፕሮግራም አንድ ነገር ሳነሳ ነበርና ቼልሲ እግር ኳስ ክለብ እንግዲህ እስካሁን ድረስ 30 ዓመትና ከዛ በላይ የሆነው ተጫዋች ሜዳ ላይ አላሰለፈም። በዘንድሮ የውድድር ዓመት አብዛኞቹ ተጫዋቾች ከ30 ዓመት በታች ያሉ ናቸው። ለታዳጊዎች ደግሞ ምን ያክል ክለቡ የበለጠ ድል እየሰጠ እንዳለ ታዳጊዎችን በማመን ትረስት በማድረግ ደግሞ አሁንም ውጤት ለማምጣት እየተደረገ ያለውን ጥረት እየተመለከትን ነው የምንገኘው ምክንያቱም በዓመት 64 ጨዋታ አከናውኖ በባለፈው ዓመት ለመጣና ጉዳት የአእምሮ መዛል ድካም በጣም ስጋት ለሆነበት ቡድን በየጨዋታው ላይ ኩኩሬያን ማሰለፍ በየጨዋታው ላይ እነ ቻሎባህን አሊያም ደግሞ ነሪሲ ጀምስ ማሰለፍ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ስለዚህ አሁን ይሄ አትራፊ የሚባል የጨዋታ አመራራት፣ አትራፊ የሚባል የተጫዋቾችን አቀራረብ ነው አሰልጣኙ ይዘው ወደ ሜዳ እየገቡ ያሉት እና ማጥቃትም ላይ እነዚህ ተጫዋቾች ምን ያክል ብቁ እየሆኑ እንደመጡ በእነዚህ ሁኔታዎች በደንብ እየተመለከተ እንገኛለን። ስለዚህ ያለምንም ጥርጥር መናገር የሚቻለው የማሬስካ ታዳጊ ተጫዋቾችና የመስመር አጥቂዎች በጣም ጥሩ ምሽትን እንዳሳለፉና ምሽቱ ላይ በጣም ጥሩ እንቅስቃሴ እንደነበራቸው በእነዚህ ሁኔታዎች መረዳት ይቻላል። አያክስ ግን ያው ጠዋትን በነበረኝ ፕሮግራም ላይ አብዛኛውን ነገር እንዳነሳሁት ክለቡ በፍጹም ጥሩ ጊዜ ናርለም እያሳለፈ የሚገኘው እንግዲህ እንደምታውቁት ከዚህ ቀደም በሆላንድ ኤርዲቪዜ በአውሮፓ ሻምፒየንስ ሊግ ትልቅ ታሪክ ያለው ክለብ ቢሆንም ነገር ግን ደግሞ እንዳለው ታሪክ እንዳለው ስም እንዳለው ሜሪት አይደለም ክለቡ እየቀጠለ የሚገኘው እና አሁንም ደግሞ በዚህ በአውሮፓ ቻምፒዮንስ ሊጉ እንግዲህ ከረጅም ጊዜ በኋላ ተከታታይ ሶስት ጨዋታዎች ላይ ክለቡ የተሸነፈበት ሆኗል ማለት ነው። አሁን ስለዚህ ምናልባት አሰልጣኙ ነገ ጠዋት ተሰናብተዋል፣ ሀሙስ እለት ተሰናበቱ፣ ተሰናበተ ሚል ነገር ብንሰማ ብዙም የሚያስገርም አይሆንም። ክለቡ ካለው ውጤት አንጻርና እዚህ ጨዋታ ላይም ያ ሁኔታ ነው የተመለከተ ነው እንደውም ጨዋታው ካበቃ በኋላ አሰልጣኙ ኤንዞ ማሬስካ ይሄን ቡድን ለመከላከል አያክስን ለመከላከል ጥረት ሲያደርጉ ነበረ፣ ቀይካርዱ ጨዋታውን ቀይሮታል የሚል አስተያየት ነበር የሰጡትእና ና ቀይካርዱ ጨዋታውን ቀይሮታል የሚል ነጥብ ነው ያነሱት። እኛም ቀይካርድ በሚያባጋጠመን ሰዓት ላይ እንዴት ጨዋታውን ማኔጅ ለማድረግ ስንቸገር እንደነበረ በደንብ እናውቀዋለን። ስሜቱን እና ደግሞ ለሀያ ወይ ለሀያ አምስት ደቂቃዎች አይደለም ቢያንስ ከአንድ ሰዓት በላይ አያክስ በአስር ተጫዋች ነው የተጫወተው ና ሙሉ በሙሉ ቀይ ካርድ ነው ጨዋታውን የቀየረው የሚል ሀሳባቸውን ሰጥቷል። ግን ከቀይ ካርዱ በፊት ቼልሲ ጥሩ ፐርፎርመንስ ያደርግ እንደነበረ በጣም ጥሩ እንቅስቃሴን ሲያሳይ እንደነበረ በዚህ ማየት ይቻላል። ቼልሲ በጣም በሰፊ ልዩነት አያክስን አሸንፎ በዚህ የአውሮፓ ቻምፒዮንስ ሊግ ላይ ደግሞ አሁንም የበለጠ ተፎካካሪ መሆኑን አውቶማቲክ በሆነ መንገድ እስከ ስምንተኛ ባለው ደረጃ ለመጨረስ ያለውን ተስፋ የበለጠ ያለመለመበት የጨዋታ ምሽት ነበር ማለት ይቻላል። እንግዲህ በቀጣይ ቼልሲ ከሰንደርላንድ ጋር እዚሁ ሜዳ ላይ ጨዋታውን ያከናውናል እና እና እናንተም ስቲ ሀሳቦቻችሁን ገብታችሁ ልጽፉልን ይችላላችሁ ጨዋታው እንዴት ነበር እንዴት ተመለከታችሁት ቼልሲ ውስጥ በዚህ በአውሮፓ ቻምፒዮንስ ሊጉ ምን ያክል ርቀት ሊጓዝ ይችላል የሚለሆን ሀሳቦቻችሁን አገሩን ቼልሲ አሁን በባየር ሚኒክ አንድ ጨዋታ ተሸንፎ ቤኔፊካንና አያክስን አሸንፎ በስድስት ነጥቦችና በሶስት ንጹህ ጎል አስራ አንደኛ ደረጃ ላይ ተቀምጧልና እንግዲህ ቀጣይ የሚጠበቀው ደግሞ ይሄ ቡድን እንዴት ባለ መንገድ ቻምፒዮንስሊጉ ላይ ውጤታማነቱን ያስቀጥላ ያስቀጥላል የሚለውን ቀጣዮቹ ጊዜያት ላይ አብረን እንመለከተዋለን። ያው በሳምንቱ መጨረሻ ላይ የሚደረገው የሰንደርላንድ ጨዋታ አሰልጣኝ ኢንዞ ማሬስካ ከሚዘጋጁ ይሆናል። ይሄኛው ጨዋታ ግን የበለጠ ዶሚኔት ያደረጉበት ጨዋታውን ፍጹም የተቆጣጠሩበትና ያለምንም ጥርጥር ድሉ ይገባቸዋል እስከሚባል ድረስ ቼልሲ በጣም በግሩም ብቃት ያሸነፈበት ጨዋታ ሆኗል። በሁለት መቶኛ ጨዋታቸው ቼልሲዎች ታሪክ ሰርተው አያክስን አምስት ለአንድ በሆነ ውጤት አሸንፈው ከስታንፎርድ ብሪጅ ውድ ሶስት ነጥብ ይዘው ወጥተዋል ማለት ነው።